ተ ዜና ሰላምን በማጠናከር የተጀመረው የልማት ስራዎች ቀጣይነት ማረጋገጥ እንደሚገባ ተገለጸም። የጋሞ ልማት ማህበር አጠቃላይ ካፒታሉን ሁለት ቢሊዮን ብር ማድረሱን አስታወቀም። ከውጭ ሱዳን የእርስ በርስ ጦርነት ከሁለት ዓመት በኋላም ተባብሶ መቀጠሉ ተሰማ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን ተመልካቾቻችን። ይህ ጋሞ ቴሌቪዥን ወደ እናንተ የሚደርሰው የሳቱ ዜና አርባሁለት ነው። ዜናዎቻችን ቀደም ሲል ባስተዋውኳቸው አበይት ጉዳዮች ነው ተጀምሯል። በዜና ውጃችን የስፖርት እናም የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማለው የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው ዮሐንስ ባይሳ ነኝ። ወደ አጫጭር መረጃዎች ይሻገራል። ህብረተሰቡ በደቡብ ኢትዮጵያ ክልል ጅንካ ከተማ ከተከሰተው የሄሞራጂክ ፊቨር በሽታ ራሱን እንዲጠብቅ የጤና ሚኒስቴር አስጠነቀቀ። ጤና ሚኒስቴሯ ዶክተር መቅደስ ዳባ በሰጡት መግለጫ በአሁኑ ወቅት በደቡብ ኢትዮጵያ ክልል ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች አመላክተዋል። በሽታውን ለመቆጣጠር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እናም ከክልል ጤና ቢሮዎች ጋርም በቅንጅት እየተሰራ መሆኑን ጠቁመዋል። በአሁኑ ወቅትም የበሽታው መንስኤ የሚያጣራናም በሽታው እንዳይሰራጭ የሚቆጣጠር ቡድን በስፍራው ተገኝቶ አስፈላጊውን ሁሉ እያከናወነ መሆኑን ሚኒስትሯ አመልክተዋል። በበሽታው የጠረጠሩ የተወሰኑ ሰዎች መገኘታቸውንም ሚኒስትሯ በመግለጫቸው አስታውቀዋል። በሽታው የአፍና የአፍንጫ መድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች እንደሚያሳይም ጠቁመዋል። በመሆኑም ህብረተሰቡ የበሽታው ምልክት ከታየባቸው ሰዎች ጋር ንክኪ ከማድረግ በመቆጠብ የግል ንጽሕናን በመጠበቅ አስፈላጊውን ጥንቃቄ እንዲያደርግ ዶክተር መቅደስ አሳስበዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ሀገራት ሰላምና መረጋጋት የጎላ አስተዋጽኦ እንዳለው አምባሳደር ዘሪውን አበበ ገለጹ። በውጭ ጉዳይ ሚኒስትር አፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪውን አበበ እንዳሉት ኢትዮጵያ በህዝብ ብዛት፣ በወታደራዊ ኃይል፣ በኢኮኖሚ የቀጠናው ትልቅ ሀገር ናት። ከስድስት ሀገራት ድንበር እንደምትጋራ ገልጸው ታሪክ እና በጂኦግራፊ የቀጠናው ምልቅ መሆኗን ያመላከቱት ኢትዮጵያ ስታድግ ቀጠናውም ያድጋል የሚል ሳቤ እንከተላለን ያሉት አምባሳደሩም የቀጠናው ሰላምና መረጋጋት የኢትዮጵያም መሆኑን ገልጸዋል። የሀገሪቱ የባህር በር ባለቤትነት ጥያቄ ድንበር ተሻጋሪ ሀብቶችን በጋራ የመጠቀም ፍላጎት እንደሚያሳየም ጠቁመዋል። የኢትዮጵያ የባህር በር ባለቤትነት ለቀጠናው ሀገራት ሰላምና መረጋጋት የጎላ አስተዋጽኦ እንዳለው አምባሳደር ዘሪውን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግበዋል። ቀጥለናል ተመልካቾቻችን፣ ከዚህ በማስከተል በዝርዝር ወደ ምንመለከታቸው ጉዳዮች ይሻገራል። ሰላምን በማጠናከር የተጀመሩ የልማት ስራዎችን ቀጣይነት ማረጋገጥ እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላውን ከበደ ገለጹም። አምስተኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ ተካሂደዋል። ባልደረባችን ደግሰው በቀለ ተጨማሪ አለው። በሰላም ኮንፈረንሱ ላይ በመገኘት መልእክት ያስተላልፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም ሰላም በሕይወት የመኖር መሰረት የልማትና የብልጽግና ሁሉ መነሻ መሆኑን ተናግረዋል። ሰላም የተራራቀን የማስተሳሰር የተረሱትን የማስታወስ ሚናው የጎላ እንደሆነም ገልጸዋል። እንደ ክልል ለተጀመረው ሁሉ አቀፍ የልማት ጉዞ ሰላም ወሳኝ እንደሆነም አብራርተዋል። ስለ ሰላም በማስተማር ረገድ የሃይማኖት ተቋማት ሚናቸው የጎላ እንደሆነ የገለጹት ርዕሰ መስተዳድሩም ይህንን ለማረጋገጥ በትኩረት መስራት፣ አምላካዊ ሕግጋትን በመንፈሳዊ ኃላፊነት ለመወጣት መትጋት ያስፈልጋል ብለዋል። የሃይማኖት የሚጠበቅባቸው ኃላፊነትም ከፍ ያለ ነው። የኢትዮጵያ ሕዝቦች በእጃችሁ አለ እውቀቱም በልምድ የዳበረ አስተምህረቱም አላችሁ። ምን ያህል አስተምህረቱ የሕዝብ ባህል ሆኗል የሚል ጥያቄ ከተነሳ ብዙ መስራት እንዳለባችሁና ገና ሩቅ እንዳለን አያጠያይቅም። ሰላምን ለማረጋገጥ ከመንግስት በተጨማሪ ሁሉም የሃይማኖት ተቋማት የድርሻቸውን በመወጣት ሰላምን ማጽናት እንደሚጠበቅባቸውም አስገንዝበዋል። በርካታ የተፈጥሮና ሰው ሰራሽ ሀብቶች የበለጸገች ደቡብ ኢትዮጵያ ክልል ያላትን ሰፊ አቅም በመጠቀም ልማቷንና ብልጽግናዋን ማረጋገጥ እንድትችል በሰላም ጉዳይ ላይ መንግስት፣ የሃይማኖት ተቋማትና ህብረተሰቡ በመተባበር የድርሻውን ሚና ሊወጣ ያስፈልጋልም ብለዋል። አንዳንድ በሰፈራችን በገጠር ከተማችን በዞን በክልላችን ብሎ በሀገራችን የሚታዩ ከአስተምህሮቱ ያፈረገጡ ድርጊቶች አላስፈላጊ ዋጋ ከማስከፈራቸውን በላይ የልማት አቅማችንን የሚሸረሽሩ በመሆናቸው የሃይማኖት ተቋማት የሕልውና ጉዳይ አድርጋችሁ በመውሰድ ምዕመናችሁን ወደ ወታችሁ የመመለስና ወጣቱን ትውልድ በአስተምህሮት ማነት ይጠበቅባቸዋል። በምግብ ራስን ለመቻል ከሚደረገው መንግስታዊ እንቅስቃሴ አሁን ዋነኛ ሀገራዊ አጀንዳ እስከሆነው የባህር በር ጥያቄ እውን መሆን የሃይማኖት ተቋማት የድርሻቸውን መወጣት እንዳለባቸው ያስገነዘቡት ርዕሰ መስተዳድሩ ሀገራችን በቀጣይ ወራት ለምታከናውነው ሰባተኛ ሀገራዊ ምርጫ በሰላም እንዲካሄድ የሃይማኖት ተቋማት ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። አሁን ምርቶቻችን ወደ ገበያ የምናወጣበት በሌሎች በጎ ላይ የራሳችን ወደብ ያስፈልገናል። ይህ ደግሞ በታሪክም በህግም የሚገባን ነው። ይህንን ለማሳካት መንግስት አጀንዳውን ከተቀበለበት አውጥቶ ዓለም አቀፋዊ ተቀባይነት እንዲኖረው አድርጓል። በያዘው መንገድ በህግና በሕግ አግባብ የወደብ ባለቤትነት ለማራቀት እየሰራ ይገኛል። በዚህ ላይ በተለይ የሃይማኖት ተቋማት ማህበረሰቡን በማስቀር አጀንዳውን በአግባቡ ተረድቶ የሚከፈለው ማለት ለመክፈል የተዘጋጀ እንዲሆን ከማድረግ አንፃር ድርሻችሁ ከፍ ያለ ስለሆነ፣ በዚህ አጋጣሚ መላው ኢትዮጵያዊ አንዶን የተጀመሩ አጀንዳዎች እንዲሳኩ ድጋፋችሁን ዳለኝ ጥሬ አቀርብላቸዋሉ። የፌዴሪ የሰላም ሚኒስቴር ሚኒስትር ዴኤታ ዶክተር ከይረድን ተዘራ ሀገራችን ለጀመረችው ሁሉ አቀፍ የልማት እንቅስቃሴ ስኬት ሰላም አይተኬ ሚና አለው ብለዋል። እንደ ሀገር የሰላም ግንባታ ስኬት የሚረጋገጠውና ግቡን ሊመታ የሚችለው ከሁሉ በላይ የሃይማኖት ተቋማት የተሰጣቸውን ሚና ሲወጡ መሆኑን አውስተዋል። ሀገራችን ሃይማኖቶችን በመቀበል የቀደምት ታሪክ ባለቤት ናት፣ ያሉት ሚኒስተር ዴተው ሰላም ሰባኪ የሆኑ ሃይማኖቶችን መነሻ ያደረጉ አለመግባባቶች በፍጹም ሊከሰቱ እንደማይገባ አስገንዝበዋል። የተጀመረው ሰላምን በማጽናት ብልጽግናን የማስቀጠል ጉዞ በውጤት እንዲታጀብ የሃይማኖት ተቋማት የድርሻቸውን መውጣት እንዳለባቸው መልእክት አስተላልፈዋል። የኢትዮጵያ የሃይማኖት ተቋማት የጋራ ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቄሲስ ታጋይ ታደለም በሀገራችን ለውጥ መምጣትን ተከትሎ በአንዳንድ አካባቢዎች የተከሰተው መሰል አለመረጋጋቶችን ለማርገብ በርጥብሳድ ጸብን በማበረድ ረገድ የጋሞ አባቶች ታሪክ የማይችለው ገድል መፈጸማቸውም ተናግረዋል።

የሁሉም ሃይማኖቶች መሰረታዊ ነገር ለሰው ልጅ ክብር መስጠትና ሰላምን ማስፈን እንደሆነ ያስገነዘቡት ቀሲስ ታጋይም በሰላም እጦት የዜጎች እንግልትና ሞት ከእንግዲህ እንዳይታይ ሁሉም ሃይማኖት ተቋማት በትብብር ለሰላም ሊተጉ ይገባልም ብለዋል። መንግስት የዜጎችን ደህንነት ለማስጠበቅ የሚያደርገው እንቅስቃሴ የታሰበውን ውጤት እንዲያስመዘግብ የሃይማኖት ተቋማት የድርሻቸውን መወጣት አለባቸው ሲሉም አሳስበዋል ዋና ጸሐፊው። በተያያዘም አምስተኛው ሀገራዊ የሰላም ኮንፈረንስ በስኬት ማጠናቀቁን የኢትዮጵያ የሃይማኖቶች ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቄሲስ ታጋይ ታደለ አስታወቁም። ቄሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫ ኮንፈረንስ ሃይማኖቶች ለሰላምና ለአብሮነት ብሎም ለአንድነት በሚል መሪ ቃል ነው የተከበረው። ቄሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫ ሃይማኖቶች ለሰላም ለአብሮነትና ለአንድነት በሚል መሪ ቃል ነው የተከበረው። የሰላም ኮንፈረንሱ በስኬት መጠናቀቁንም አመላክተዋል። የደቡብ ኢትዮጵያ ክልል የጋሞ ዞን አስተዳደር የአርባ ምንጭ ከተማ አስተዳደር እንዲሁም የከተማ ነዋሪዎችናም የግል ተቋማት በዓሉ በስኬት እንዲጠናቀቅ ላደረጉት አስተዋጽኦ አመስግነዋል። ይህ በንዲህ እንዳለ መገናኛ ብዙሃን የኮንፈረንሱን መልእክቶችን በተከታታይነት በማስተላለፍ ላሳዩት ጤናማ የመረጃ ልውውጥም ምስጋና ቀርበዋል። የጋሞ ልማት ማህበር አጠቃላይ ካፒታሉን ሁለት ቢሊዮን ብር ማድረሱን አስታወቀም የአባላቱንም ቁጥር ከሰባት መቶ ሺህ ወደ አንድ ሚሊዮን ለማድረስ ማቀዱም ተገልጿል ተጨማሪ ያለ በሀገራችን የልማት ማህበራት መቋቋም ዋነኛ ዓላማ የገበያ ጉድለትና የዋጋ ንረትን በመቀነስ ለኢኮኖሚው አስተዋጽኦ ማድረግ ነው እዚህ ረገድ የጋሞ ልማት ማህበርን በአብነት ሊጠቀስ ይችላል ልማት ማህበሩ በ1950ዎቹ የጋሞ ጎፋ ልማት ማህበር በሚል ተቋቋመም። በወቅቱም ከህዝብ በተዋጣ ገንዘብ የተለያዩ ማሽነሪዎችና ተሽከርካሪዎችን በመግዛት ለማህበረሰቡ አገልግሎት ይሰጥ እንደነበር መረጃዎች ያወሳለው። እስከ 1519985 ዓ.ም አዲስ መልክ ተደራጅቶ ለማህበረሰቡ ሁለንተናዊ ልማት አገልግሎት እየሰጠም ቆይቷል። በ2000 ዓ.ም ሀገር በቀል በጎ አድራጎት ማህበር በመሆን ህጋዊ እውቅና አገኘም። ለህብረተሰቡም ሁለንተናዊ ለውጥ የሚተጋው የጋሞ ልማት ማህበር በአሁኑ ወቅትም አጠቃላይ ካፒታሉን ሁለት ቢሊዮን ብር ማድረሱን የልማት ማህበር ዋና ስራ አስፈጻሚ ዶክተር ዋንዋሉ ላይ ይገልጻሉ። ይህም የማህበረሰብ መድኃኒት ቤቶችንና ባይራ ሞዴላላዊ ትምህርት ቤትን ሳያካትት መሆኑን ገልጸዋል። ጋሞ ልማት ማህበር አሁን አጠቃላይ ያለው ካፒታል በኤክስፐርት ወይም በኮንሳልታንት ደረጃ አስጠንተናል፣ በውጭ ጥናት አጥኞች አስጠንተናል። አሁን ላይ ጥናቱ የሚያሳየው የጋሞ ልማት ማህበር አጠቃላይ ካፒታሉ ወደ ሁለት ቢሊዮን ደርሰዋል። ይሄ ደግሞ አሁን የሰራናቸውን የ የጤና ማህበረሰብ መድኃኒት ቤቶችን ሳያቅፍ የባይራ ትምህርት ቤትን ሳያቅፍ 638 ሰራተኞች አሉ ቋሚ ሰራተኞች አሉ ማለት ነው። እነዚህ 638ቱ በቂ አይደሉም። ይህን ካፕታል ለማንቀሳቀስ አሁን የምናቀዳቸው ነገሮችን በርካታ እቅዶች አሉን። እኛ ከዚህ በኋላ በጣም እናሰፋ ይሆናል፣ ቢዝነሱን በጣም እናሰፋ ይሆናል፣ የበጎ አድራጎት ስራውን በጣም እናሰፋ። ስለዚህ ሰፊ የሰው ኃይል ስለምንፈልግ እሱን በቀጣይ በእቅድ እያቀድ ሰራተኞችን እየጨመር እንሄደው ይሆናል ማለት ነው። ከዚህ ባሻገር ደግሞ የኮንትራክት ተቀጣሪዎች አሉን፣ በእርሻ ዘርፍ እና በተለያዩ ኢንተርፕራይዞች ወደ 800 በላይ የሚደርሱ የኮንትራት ተቀጣሪዎች አሉ ማለት ነው። ስለዚህ ጋሞ ልማት ማህበር ከዚህ ረገድ ስንመለከት በሀገር ደረጃ ያለው እንድምታ አንደኛ የስራ አጥ ቁጥር እንዲቀንስ እያደረገ ያለ ነው። ምክንያቱም በዚሁ ሰው ኃይል በሺዎች የሚቆጠር የሰው ኃይል ዛሬ ላይ ይዞ የሚንቀሳቀስ ነው። ስለዚህ ጋሞ ልማት ማህበር አይደለም በቢዝነሱ ብቻ በራሱ በኢኮኖሚ ብቻ ማድረግ ብቻ ሳይሆን የስራ አጥ ቁጥሩንም የቀነሰ ስራ እድል የፈጠረ የሚሄድ ተቋም ነው ለ638 ቋሚና ከ8 መቶ በላይ ሰራተኞች በጊዜያዊነት የስራ እድል መፍጠሩንም ጠቁመዋል። በአሁኑ ወቅትም የልማት ማህበሩ አጠቃላይ አባላት ቁጥር 700 ሺህ ደርሷል ብሏል። ዋና ስራ አስፈጻሚውም በኮርፖሬሽን አባላት ደረጃ 200 ሺህ እንደሆነ የሚገልጹት ዋና ስራ አስፈጻሚው በቀጣይ 1 ሚሊዮን አባላት ቁጥር ለማሳደግ መታቀዱን ገልጸዋል። ሁሉም ልማት ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን ልማት ማህበሩ አባል በመሆን ልማቱን እንዲደግፍም ዋና ስራ አስፈጻሚው ጥሪ አቅርበዋል። በአሁኑ ሰዓት ጋሞ ልማት ማህበር አጠቃላይ አባል ከውጭም ጨምሮ እኛ ወደ ሀያ ብራንቾች ያሉን እነዚህ ውስጥ ያለ አባላት ቁጥር ያሉን ከአሜሪካም ጨምሮ ውጭም አለን። አንድ ብራንች አሜሪካም አለን። ከዛ ጋር ጨምሮ አጠቃላይ አባላት በልማት ማህበር ያለው ወደ 700 ሺህ የሚጠጉ ናቸው። ሌላው ደግሞ ኮርፖሬት አባል የሚባሉ አሉ፣ ድርጅቶች ድርጅቶች አሉ። የተለያዩ የራሳቸው ነው የቻሉ ካምፓኒዎች ምኖች፣ እነዚህ ደግሞ ወደ 200 የሚጠጉ አባላት አሉን። አሁን ግን ያለን እቅድ አባላትን ወደ አንድ ሚሊየን አባላት እንድኖሩን አቀድን የሰራን ነው ከሰባት መቶ ሺህ ወደ አንድ ሚሊዮን አቅደን የሰራን ነው። ኮርፖሬት አባላትን ደግሞ ከሁለት መቶ ሺ ወደ ሶስት መቶ ሺ እንደደረሱ አቅደን የሰራን ስለሆነ እነዚህን በአጠቃላይ የምናደርገው ልማት ወዳድ ህብረተሰብ፣ በዚህ ላይ አባል እንደሆን በዚህ ሰዓት ጥሬን ላቀርብ ወዳለሁ። ከዚህም ባሻገር በሀገር ደረጃም በውጭም ያሉ ሁሉም ልማት ማብሩን አጋዥ ነው ብለው የሚወስዱ ሁሉ የልማት ማህበራችን አባል እንደሆኑ ጥሪ እናስተላልፋለሁ። የአርባ ምንጭ ዓለም አቀፍ ስታዲየም በተቀመጠለት ጊዜ እንዲጠናቀቅ የገቢ አሰባሰብ ስርዓቱን ማዘመን እንደሚያስፈልግ የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ገለጹም። ከንቲባው የስታዲየሙን ገቢ ማስገኛ ቶምቦላ፣ ሎትሪ ትኬት በመቁረጥ አሻራቸውን አኑረዋል። ተጨማሪ አለን ዶክተር መስፍን መንዛት ህኪቱን በቆረጡበት ወቅት እንደተናገሩት የስታዲየሙ ግንባታን በተያዘለት ቀነ ገደብ ለማጠናቀቅ የሁሉም ህብረተሰብ ርብርብን ይጠይቅ። አክለውም የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ በእጅጉን እየተፋጠነ ይገኛል። ስለዚህም ይህንን ግንባታ በተያዘለት ቀነ ገደብ ለማጠናቀቅ የገቢ አሰባሰብ ስርዓታችንን ማዘመን ያስፈልጋል ነው ያሉት። ይሄ ስታዲየም ግንባታው እየተፋጠነ ይገኛል። ይህን ግንባታ እንግዲህ በተያዘለት ጊዜ ለማጠናቀቅ ደግሞ የገቢ አሰባሰብ ስርዓታችንን ማዘመን አለብን ለዛ ነው አሁን ዲጂታል ተጠቅመን ኤስኤምኤሱንም ቴሌብር አሁን ወደ ሎተሪ እያልን ነው፣ ሌሎችም በርካታ አማራጮች ተጠቅመን እጅግ ሰው ሳይጨናነቅ በትንንሽ አሁን ኤስኤምኤሱ አንድ ብር ነው። እንግዲህ በአንድ ብር አሻራችን እናኖራለን ማለት ነው። ስለዚህ 61 11 አጭር መልእክት፣ ታሊያም አሁን ላይ ተግባራዊ የተደረገው ቶምቦላ ሎተሪ በመጠቀም ከአንድ ብር መነሻ ጀምሮ የተለያዩ አማራጮችን በመጠቀም ሁላችንም ተረባርበን ግንባታውን እውን ማድረግ ይጠበቅብናል ሲሉ ማስገንዘበዋል። ስታዲየሙ የስምንት ቢሊዮን ብር ፕሮጀክት መሆኑን ገልጸው አሁን ላይም አንድ ነጥብ አራት ቢሊዮን ብር በላይ መሰብሰቡን ተናግረዋል። ቶምቦላ ሎተሪው በአሁኑ ሰዓት በተለያዩ ስፍራዎች እየተሸጡ የሚገኙ ሲሆን ከተማችን በሚገኙ አስር ማዕከላት ብሎም በክልሉ ስድስት ማዕከላትናም በዞን ማዕከላት ብሎም አዲስ አበባ በጋሞ ልማት ማህበር ቅርንጫፍ እንዲሁም በኦሮሚያ ኅብረት ስራ ባንክ በሁሉም ቅርንጫፍ ላይ ትኬቱ ስለሚገኝ ሁሉም ይህንን ቶምቦላ ሎተሪን በመቁረጥ ታሪካዊ አሻራን ማኖር እንዳለበት ጥሪ አቅርበዋል። በአንድ ሺህ ብር አሻራችን እናኖራለን ማለት ነው። በሁለት መቶ ብር ብቻ ሎተሪ ገዝተን ቅድም ያለ ሽልማቶች ሁሉ እናገኛለን ማለት ነው። ስለዚህ እነዚህ የተለያዩ አማራጮች ተጠቅመን ሁላችንም ተረባርበን ይሄንን ታላቅ ፕሮጀክት አገራዊ ፕሮጀክት በታለመለት ጊዜ ለማጠናቀቅ ጥረት ማድረግ ይገባናል። እንግዲህ የዚህ ገቢ ማሰባሰብ አካል የሆነው ተለቶን ሎተሪው በተለያዩ ቦታዎች ይሸጣሉ። በከተማችን ብቻ አስር ማዕከላት አሉ በክልሉ ደግሞ ሁሉ ማዕከላት ስድስቱ ማዕከላት ላይ እና ዞን ማዕከላት ላይ በአገር ደረጃ ደግሞ በአዲስ አበባ በጋሞ ልማት ማህበር ቅርንጫፍና የኦሮሚያ ህብረት ስራ ባንክ የሚገኝ ሁሉ ቅርንጫፎች ላይ ቲኬቱ የሚገኝ ስለሆነ እንግዲህ የአንድ ሺህ ፕሮጀክት ከሁለት መቶ ጀምሮ ይቻላል። አንድ ሺህ ደግሞ ብንገዛ የእግረ መንገዱን የአንድ ሺህ ፕሮጀክት ዓላማን ሚት እናደርጋለንና እንድትረባረቡ እጃችሁ እንድትዘረጉ አሻራችሁ እንድታኖሩ ጥሬን አስተላልፋለሁ። የሱዳን የእርስ በርስ ጦርነት ከሁለት ዓመታት በኋላም ተባብሶ ቀጥሏል። ለጦርነቱ መባባስ የውጭ ሀገራት ጣልቃገብነት ዋነኛ መንስኤ መሆኑን የቢቢሲ ትንታኔ ያመላክታል። የሱዳን እርስ በርስ ግጭት በአውሮፓውያኑ ቀመር በ2023 ነው የተጀመረው። ጦርነቱ አሁኑም ተባብሶ ቀጥሏል። በጦርነቱ ከ150 በላይ ሱዳናውያን ሲገደሉ፣ ከ12 ሚሊዮን የሚበልጡ ከመኖሪያ ቤታቸው ተፈናቅለዋል። ዓለም አቀፍ የጦር መሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ድራሽ ኃይል አሁንም የጦር መሳሪያ እያገኙ ነው። አንዳንድ የቀጠናው ሀገራት ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ እያደረጉ ነው የሚገኙት። ይህም ጦርነቱ የበለጠ እንዲካረር ምክንያት ሆኗል። የሱዳኑን ጦር ይደግፋሉ ተብለው የሚታመኑ የሚገኙት ሀገራት ደግሞ ግብጽ፣ ቱርክ፣ ኢራን፣ ሩሲያና ና ኤርትራ ናቸው። የሱዳን ጦር መሪ ጄኔራል አብደልፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽ አቅንተው ነበር። የቢቢሲ ዘገባ እንደሚያመለክተው ከሆነም ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶች እየወጡ ነው። የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሀምዳን ደጋሎም ግብጽ ለሱዳን የጦር መሳሪያዎችና የጦር አውሮፕላኖችን ጭምር እንደምትሰጥ በግልጽ ተናግረዋል። ግብጽ ግን በሱዳኑ ጦርነት ጣልቃ አልገባሁም ነው የምትለው። ቱርክ ደግሞ በሁለቱም ተዋጊዎች ጎን እንዳልሆነች አስታውቃለች። ብሉምበርግ በ2024 ባወጣው ዘገባም ኢራንና ሩሲያም በቀይ ባህር ወታደራዊ የጦር ሰፈር ለመገንባት ከሱዳን ጦር ጋር እየተነጋገሩ መሆኑን ነው ያመለከተው። ኢራን ይህንን ብታስተባበልም ሩሲያ ግን የጦር ሰፈር ለመገንባት በ2025 ከሱዳን ጦር ጋር ስምምነት ተፈራርማለች። ሩሲያም በሱዳን ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 አንስቶ ስታቅድ ነበር። ኤርትራም ለሱዳን ጦር ያላትን ድጋፍ በምስጢር አልያዘችም። በአውሮፓውያኑ አቆጣጠር ጥር 25 ላይም የሱዳን ሚኒሻ ከኤርትራ የጦር መሳሪያና የውትድርና ስልጠና ማግኘቱን አስታውቋል። ሳውዲ አረቢያ ደግሞም የሱዳንን ጦር የምትደግፍ ጭምጭምታዎች ቢወጡም በይፋ አቋሟን አልገለጸችም፣ ቢቢሲ እንደዘገበው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ለሰዓት ወደ እናንተ ሲደርሱ የነበሩ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። ሰላምን በማረጋገጥ የተጀመሩ የልማት ስራዎችን ቀጣይነት ማረጋገጥ እንደሚገባ ተገለጸም። ጋሞ ልማት ማህበር አጠቃላይ ካፒታሉን ሁለት ቢሊዮን ብር ማድረሱ ተገለጸ። ከውጭ የሱዳን የእርስ በርስ ጦርነት ከሁለት ዓመት በኋላ ተባብሶ መቀጠሉ ተሰማ። የሚሎቱ የሳቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ አድርግ ያለው ዮሐንስ ባይሳ ነኝ። በቀጣይም ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ሰናይ ጊዜ።